ወደ ተግባር መሄድ ያለባቸው ተግባራዊ መሆን አለበት። ከዛ የወደዋለው ይህን አርጎልኛል ይህን ሰርቶልኛል። አይ አንድ ሰው በሚወድ ከሆነ ሁሉን ነገር ካደረገ ወንድልሽ እንትን ብሎ የሚያደርገውን ነገሮች ቶሎ ብሎ ወደ ቤተሰቡ ወደ ልጅቱ የሚያስፈልገው ነገር አድርጎ በቀን ቀን ትዳር ፈላጊ ከሆነ ያን ነገር በትታ መስየም አለ። በለዚያ ደግሞ ዛሬ እንዴ ነው ዛሬ እንዴ ነው የሚባል ከሆነ እንደኛ እንደምናስበው ከሆነና እንትን እንደምንለው ከሆነ ቃላባጅ መሆን ነው። ያኛው ግን በተስፋ ይዘነዋል። እኛ እንግዲህ ወደነዋል። ብዙ የሚቀልብ ሰው፣ ብዙ የሚጫወት ሰው፣ ብዙም ጊዜ ጊዜዎችንና ሰዓቶችን የሚያስረዝም ሰው። አይ ቆራጥ ነገር ነው መውሰድ ያለበት። በትዳር ላይ ቆረጥ ያለ ትዳር በትዳር ሲገባ ትዳር ትዳር ቀልድ ከሆነ ቀልድ አይሆንም። ስለዚህ እኛ አሁን ኛ ፊት አሳይተሸዋል የእኛም ራሳችንም ደሞ ሄልጅ ወደነዋል። ተግባራዊ ነገር መሆን አለበት። አሰላሙ አሌይኩም ረህማቱላ ወበረካቱ። ሰላም ቤተሰብ ሰላም ብያለው። እንግዲህ የኤክራም እና የኤሳም የመጨረሻ ውሳኔ ነው አባቷ የሰጧት ማለት ነውእና ትናንትና በሰማት ቪዲዮ የውን የዛሬ ነው የመጣሁት እንግዲ በትናንትናው ቪዲዮዋቸው የመጨረሻ ውሳኔን የሰጧት፣ ደግማ ደጋግማ አባቷን ፍቃድ እየጠየቀች ነበረ። በጣም ደስ የሚል ነው። ለአባቷ ክብር ያላት ክብር አባቷ ያላላትን ሰው እንዳታገባ የምታደርግ በጣም ጀግና ሴት ናት። ለተለያዩም ለእኛም ሴቶች ማለት ነው ሴት ለሆነ ልጆች አርአያ ናት ብዬ ነው የምለው ኢክራም ማለት ነው። ማለትም የቤተሰብን ፍቃድ ጥሰን እንዳናገባ የቤተሰብን ፍቃድ ጥሰን ወደ መጥፎ ነገር ወደ ሌላ ነገር እንዳንሄድ፣ እንዳላችሁ ቤተሰብ እኮ ያልፈቀደልን ነገር እና ቤተሰብ ያልወደደልን ነገር ትዳሩም አያምርም። አይታችሁ ከሆነ ተዊ የተባልነውን ነገር በራሳችን ፍቃድ በቃ አንፈልግም ብለን ከሄድን ልክያ ትዳር አያምርም። ቢያ ብንኖር ወይ ሁለት አመት ወይ ሶስት አመት ባላ ፍቃድ፣ እንዲያውም እንደዛ አይኖርም። ከዚያ በኋላ ብጥብጡ ይወጣል ማለት ነው። ያሰውዬ አይሆነንም ሰማችሁ። እንደዚ አይነት ነገር አለና በራሳችንም በሰውም ላይ በሁሉም ላይ ሊደርስብን ይችላል። እሷ ደግሞ እንደዚህ አፍቅሬዋለሁ ወድጀዋለሁ እና ግድ ነው አላለችም። እሷም ያው አልተከራከረችም። ልቧም ወደዛኛ ወደ አዲሱ ሰውዬ ስለሆነ ፊት አሳይተሽዋል ነው ያሏት አባቷ ማለት ነው። ፊት ስላሳየ ሽው ወደዛ ወደዚህ ማለት የለብንም ወደ ቁም ነገር መግባት አለብን ነው ያሏት አባቷ ማለት ነው እና ቁም ነገር ላይ መሆን አለብን። ያው ኢሳም እንግዲህ ጊዜውን እያቃጠለ በገዛ ራሱ ጊዜውን እንትን እያለ ስለሆነ ቶሎ ብሎ ለምንድን ነው ወደ ትዳር እንግዲህ ትገቡ ወደ ሀላል ያላደረገው ነው አባትየው። በቃ ያኛውን ሰውዬ ነው በጥቅል የወደዱት? እሷም ኢክራም ብትሆን ለኢሳ ምንም ብዙም እንትን የላትም ለኢሳ ብዙም ቅሬታ የላትም። ቢኖራት ኖሮ በዚያ በዚያ በዚህ በዚያ በዚህ ብላ አባቷን ታሳምን ነበረ አባቷም እንዲያምንላት በቃ ፍቃድ እንዲሰጣት ታደርግ ነበረ። ያው ብዙም አይደለችም። ሁለተኛው ነገር ደግሞ እኔና ኢሳም የተጣላን ይመስላችኋል። ሁላችሁም አብረን ስታውን ተጣልተናል ብላችሁ የለም ወይ ምናምን ትላላችሁ። ቪዲዮ ስንሰራ እያለች ነበረ። እኛ አልተጣላንም ብላ ነው መልስ የሰጠችው። እኔና ኢሳም አልተጣላንም ያለ መግባባት ጉዳይ እንጂ ይሆናል አይሆንም፣ የውሳኔ ችግር እንጂ እኛ ተጣልተን አይደለም ነው ያለችው። እውነቷን ነው። ያው እንግዲህ ታገቢኛለሽ ያላት ቀለበት በቀደም ሲሰጠኝ ደግሞ ለምንድነው ያልተቀበልሽው? ምናምን ምናምን አላችሁኝ። አባቴ ሳይፈቅድልኝ ምን ብዬ ልቀበል ነው ያለችው። እውነት እኔ በምነው በጣም ደስ ብሎኛል። ግን ምን መሰላችሁ? ማለከልከው ስራ እየሰራሁ ነው ይሄን ቪዲዮ ምሰራው እየረታተው እኮ ማለት ነው ኢድ አይደለ እንግዲህ አይመጣ ምናምን ተብሎ እንግዲህ። እና ያስደሰተችኝ ምንድነው ቀለበቱን ያለ መቀበሏ አንዱ ነገር፣ አባቷ ፍቃድ ሳይሰጣት። እዚህ ጋር ተፈትፍቶ እየተበላ ነበረ፣ ተበላ ማለት ነው እንጀራ ያችው። እና አባቷ ሳይፈቅድላት ቀለበቱን አለ መቀበሏ በጣም ደስ ይላል። ከምር በጣም ነው ደስ ያለኝ። የባለፈው ቪዲዮ ማለት ነው ቪዲዮአቸው እና ሲሰጣት አልፈልግም ነው ያለችው። አበባ ሰጣት ተቀበሌ፣ ግን ቀለበቱን አልቀበልም ነው ያለችው። ማለትም ያላባቴ አባቷ እንትን ሳይልላት ለምንድን ነው ቀለበት ተቀብዬ ምን ላደርገው ነው ያለችው። መርስ ሰጣበታሌ። በዛሬውም ላይ ማለት ነውና ሰጣበታሌ፣ ለሁሉም አብራርታሌ ማለት ነው እና እንግዲህ ሁላችንም ይሄ እነሱን እንትን ማለት ሳይሆን ለሁላችንም ትምህርት ይሆናል ነው ማለት ነው ሴት ልጆች ለሴት ልጆች ለኛ ለሴት ልጆች አርአያ ናት ብዬ ነው የምለው። እንግዲህ የእውነትም ይሁን የውሸት ይሁን እነሱ እንደዚህ የሚሉት አናቅም፣ የምናውቀው ጉዳይ የለም። ግን አባቷና ቤተሰብ ሳይፈቅድላት እንደዚህ ከሱ ጋር አልቀጥልም የሚለው ነገር አባቴ ያልወደደውን ነገር አልቀበልም ማለቷ ለእኛ ለሴቶች አርአያ ነው የሚሆነም ማለት ነው። በጣም ነው ደስ የሚለው። ሁላችንም ይልመድብን። ወደር ኩሽ አፈቀርኩሽ፣ አበርኩልሽ፣ ሞትኩልሽ ለሚለን ወንድ ልክ አብረን ማበድና አብረን መሞት የለብንም። ሁላችንም ከነሱ ከኢክራም ማለት ነው ከኢክራም መማር አለብን ሁላችንም። እኔ እንደዛ ብዬ ነው ሞስነው የሌሎቻችሁን አስተያየት አላውቅም። የኔ ግን አስተያየት እና ሀሳብ እኔ ደስ ብላኛለ እንደዛ ብንሆን በቃ፣ የሴት ልጅ ስነስርዓት ይሄ ነው ሌላ ነገር አይደለም። እኛ ቤተሰባችን ያልወደደልን ነገር በራሳችን የምንጨርሰው ነገር መጨረሻው ስለማያምር ያ ሰውዬውም እኮ ይተወናል። ቤተሰብን ጥለን እኛ በራሳችን ፈቃድ ወደድና በድን ብለን ይሄንበት ነገር ሰውዬውም በኋላ ላይ ይከዳናል፣ ይጠላናል፣ የትም ነው የሚጥለን። በቃ ቤተሰብ ያልወደደው ነገር ያልገባበት ነገር ማለት ነው። ምን ያህል አባቷን ብትወደው ነው ምን ያህል ደግሞ ሰውዬው ደግሞ ቤተሰቧ በደንብ እየተንከባከበ ነው። አባቷም እንዳለው እኛም ወደነዋል ነው ያላት። አባቷ በጭራሽ ወደደው ያኛውን ሰውዬ ነው በቃ፣ አዲሱን ባል። ለምንድን ነው ግን አዲሱን ባል ያላመጣችሁት? ለምን አላየንላትም? ረ ኢክራም እባክሽ አሳይን። ወዳችን እንቆርጦታል። አዲሱን ባልሽን አሳይን፣ እንምረጥልሽ እስኪ ከዚና ከኢሳምና ከአዲሱ እያልን። የሚዲያ ሰው እኮ አመራረጥ ይችላል። ለማንኛውም የሰው ልጅ በመልክ አይደለም። ኢሳ ምንም አያንሰውም፣ በጣም ቆንጅዬ ነው። ኢክራም በጣም ቆንጅዬ ናት። ሁለቱም በቃ ቢጋቡ የሚወለደው ልጅ ይታያል። በጣም ቆንጅዬ ልጅ ነው የሚወለደው ማለት ነው። እና እንግዲህ የሰው ልጅ ደግሞ በመልክ አይደለም፣ ቁም ነገር ነው የልብ አለ አይደለ? ቁም ነገር ላይ የሚውል ሰው አለ። ዝም ብሎ መልኩን አሳምሮ ደግሞ ሚንገላጀጅ አለ። ገባችሁ? መንገላጀጅ ማለት ምንድን ነው? ዛሬ ነገ፣ ከዛሬ አመት በኋላ፣ ከዛሬ ወር በኋላ የዛሬ አመት እንጋባለን፣ ኒካ እናድርጋለን፣ በቃ ምናምን እያለ ጊዜውን ግድል የሚያደርግ የሚንገላጀጅ ማለት ነው። ያ ሰው ደግሞ ጥሩ አይደለም። የሴት ልጅ ጊዜ እየገደለ ነው የሚሄደው ማለት ነው። የሴት ልጅ እድሜ እየበላ ይሄዳል። እሱ ወንድ እንደሆነ በጉንብሱ በምርኩ ዘህደ ድረስ ያገባል፣ ይወልዳል። በቃ ሴት ልጅ ደግሞ በሰዓታችን ነው የምንንቀሳቀሰው። የእድሜ ገደብ አለን። ውሳኔ በቃ አላህ የወሰነልን ስላለ